አርበኛ ዝናቡ ልንገረው የጠላትን መከታ በተመለከተ የተሰጠ መግለጫ። ከሰኔ 19 እስከ ሰኔ 23 ዓ ም የተደረጉ አውደ ውጊያዎች የጠላትን አጠቃላይ እንቅስቃሴ በተመለከተ ወደ ጎጃም አዲስ ተጨማሪ የጠላት ኃይል የገባ ብዛት ከአምስት ክፍለ ጦር በላይ ሲሆን ከወሎ፣ ከጎንደር፣ ከወለጋ፣ ከአዲስ አበባ እንዲሁም ከሁሉም ክፍሎች ተውጣጠው የጠላትን ኃይል በማሰማራት የአፍጎ አመራሮችን ታርጌት ያደረገ ዘመቻ ማዕበል በሚል ስያሜ የማጥቃት ሙከራ ያደረገ ሲሆን ይህ ተልካሻ ተግባሩ በመከላከል ብቻ ሳይሆን መልሶውን በማጥቃት አስደናቂ ገድል ተፈጽመዋል። በዚህ መሰረት ጠላት በዘመቻው ወረራ ያደረገባቸውና በነሱ እቅድ ከበባ ያደረጉት ቦታ አንደኛ መነሻውን ከገነት አቦ አድርጎ ቋሬት ከተማን በማቋረጥ በደጋዳሞት ጊርበት፣ ሐሙስ ገበያ መዳረሻውን ደጋዳሞት ጫት ዋርካና ልጅ ደንጉስ ያደረገው ሰባ ሦስተኛ ክፍለ ጦር ሁለተኛ መነሻውን ደቡብ ጎንደር አድርጎ አዴት፣ ገረገራ፣ ዋሸራ መዳረሻውን ደብረ መድኃኒት እና አሽመን ያደረገው ሰባ አራተኛ ክፍለ ጦር ሶስተኛ መነሻውን አዴት አድርጎ በጎሽዬ ብርዳማን አቋርጦ መዳረሻውን ጣጣ ማርያም ያደረገው የሰባ አራተኛ ክፍል ኃይል አራተኛ መነሻውን ደጋዳሞት ፈረስቤት በማድረግ መዳረሻውን ደግሞ ፍልቅልቅ ያደረገው የሀያ አምስተኛ ክፍለ ጦር አምስተኛ መነሻውን ድሆ አድርጎ ከወይን ውሃ ኃይል በመጨመር መዳረሻውን ሐሙስ ገበያ ደንቄ ያደረገው የሰባ ሁለተኛ ክፍለ ጦር ስድስተኛ መነሻውን አዴትና ጎንጅ ያደረገው መዳረሻውን ገረገራ ዘማ ያደረገው የ59ኛ ክፍለ ጦር ሰባተኛ መነሻውን ሞጣ ያደረገው መዳረሻውን አስትሮዮ በማድረግ የ72ተኛ ክፍለ ጦር የጠላት ጦር ከበባ በማድረግ ውጊያ ከፍቶ ውጊያው ከተጀመረ ዛሬ አምስተኛ ቀኑን አስቆጥሯል። ጠላት በገባባቸው አካባቢዎች የተለመደውን የንጹሐን መጨፍጨፍና የአርሶ አደሩን ያህል ጎተራ በመገልበጥ ዝርፊያ ፈጽሟል፣ አውድሟል። ይህ አስነዋሪ ተግባሩ የተለመደ የአረመኔው አብይ አገዛዝ ቢሆንም የአሁኑን ግን ለየት የሚያደርገው ደግሞ ሁሉንም አቀፍ ዝርፊያ ማካሄዱ ነው። በዚህ ተግባሩ ከፍተኛ ብስጭትና እልህ አስጨራሽ ውጊያ በማድረግ አጠቃላይ የገባውንና ከበባ በማድረግ ሙከራ ያደረገውን የጠላት ኃይል የአፍጎ ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ፣ መብረቁ ብርጌድ፣ መዝገቡ ጮቄ ብርጌድ፣ ዮሐንስ አለማየሁ ብርጌድ እና መዝገቡ ዋለሌ ብርጌድ፣ የድርጅቱ ልዩ ኮማንዶ፣ የአበረ አዳሙ ሻለቃ የሁለተኛ ክፍለ ጦር ጥምር ጦር ጠላትን እንደ አመጣጡ በመመከት በጸረ ማጥቃት ውጊያ ጠላትን በማሽመድመድ ሊያሳካ ያሰበውን አላማ በማዛባት ሊማርክ የመጣው ኃይል ተማርኮ የፋኖ የውጊያ ምት መቋቋም ሲያቅተው በሸሸበትና በተከበበበት ቦታ ንጹሐንን ጨፍጭፏል። በዚህ ውጊያ ጠላትን በሚገባ ቋንቋ አናግረን በርካታ ሞት ቁስለኛና ምርኮኛ አድርገን መልሰነዋል። በዚህ መሰረት በርካታ የቡድንና የነፍስ ወከፍ መሳሪያ እንዲሁም ተተኳሾችን ማግኘት ችለናል። ከዚህ ብርጌዶች መካከል አስደናቂ ተጋድሎና መስዋዕትነትም ጭምር በመክፈል የአካባቢውን የማኅበረሰብ በማስተባበር ጠላትን መደምሰስና መማረክ የማይሰለቸው ደጋዳሞት ብርጌድ አካባቢውን ከጠላት ነፃ ማድረግ ችሏል። በተሰራው እና በተገኘው ድል ለሁለተኛ የተፈራ ዳምጤ ክፍለ ጦርና በውጊያው ለተሳተፉ የሰራዊቶችን ክፍል ወታደራዊ መመሪያውን በዚህ አጋጣሚ ታላቅ አክብሮት እንዳለው መግለጽ እወዳለሁ። በሌላ በኩል በአንደኛ፣ ሶስተኛ፣ አምስተኛ፣ ስድስተኛና ሰባተኛ፣ ስምንተኛና በዘጠነኛ ክፍለ ጥሮቻችን የተገኙ ትላልቅ ድሎችን እና ምርኮኞችን በውጊያው መጨረሻ ዝርዝር ሪፖርት የምናቀርብ ይሆናል። ለተከፈለው መስዋዕትነትና ላስመዘገብነው ውጤት ድርጅቱ ትልቅ ክብር አለው። በመጨረሻም ከጠላት ጭካኔና ያላሰለሰ የዘር ጭፍጭፋ ተግባሩ አንፃር እኛ እንደ ታጋይ ጠላቶቻችንን ያለ መዘናጋት በትጋት ጠንክረን መሰልጠን መታጠቅ እንዲሁም ካሉበት ቦታ ሄደን መደምሰስ የምንችልበትን የስነ ልቦና እንዲሁም የአካል ጥንካሬና ወኔ የተላበሰ ሰራዊት በመገንባት የአማራን ሕዝብና ሀገራችንን ኢትዮጵያን ከጨፍጫፊው ስርዓት ነፃ የምናወጣበትን መንገድ ማበጀት የምንችልበትን የመጨረሻ ትግልና እንደ ህዝብ የምንፈልገውን ወታደራዊ፣ ፖለቲካዊና ኢኮኖሚያዊ እንዲሁም ዲፕሎማሲያዊ ጥቅሞችን ማረጋገጥ የሚያስችል ሰራዊት ለመገንባት ከወትሮ በተለየ መልኩ ጠንክረን መስራት እንዳለብን ማሳሰብ እወዳለሁ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ።